በመላው አዲስ አበባ በመርካቶ አካባቢና በተለያዩ አድባራትና ገዳማት አካባቢ እንደ እብድ የሚኖሩ የቅዱሳን ታሪክ ባለፈው ፕሮግራም ያጋረቻችሁ ነበረም። ቀጣዩ አጓጊውና እጅግም እንዲያል እንዴ የሚያስብለው እውነተኛ የሆነው የእናታችን የማሆይ ተማሪያም ይፍሩ ዘደብረ ወገግም የሳቸው የመንፈስ እህት የሆኑት የጻድቋ የእናታችን የማሆይ የመባጽ የሆነ እውነተኛ ታሪክ ነው። በተሰወሩት ቦታዎች ሁሉ እየሄዱ በቅዱሳን ገዳማትና አድባራት እየተዘዋዋሩ እግዚአብሔር በገለጠላቸውና ቅዱሳን መላእክት በመሯቸውና ባሳያቸው ልክ የቅዱሳንን ሕይወት ለኛ ለመዳኛ ትምህርትና የህይወት ሁሉ መንገዶቻችን የምናቀናበት ይሆን ዘንድ እንዲህ እያቀረቡልን ይገኛሉ። ቀጣዩን ክፍል ዛሬ ይዤላችሁ ቀርብያለሁ። የሚያጓጓ እጅግም ታምራዊ የሆነ የእግዚአብሔር መገለጥ የታየበት ይህን ሀሳብ አቅርቤላችኋለሁ። ሰላም! በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ፣ እንደ መቆየታችሁኛል። ይህንን አስደናቂ ፕሮግራም ላይክና ሳብስክራይብ ሸር በማድረግ ቤተሰባዊ ኃላፊነታችሁን እንድትወጡ እያልኩኝ እውነተኛ የሆነውን ታሪክ እንዲህ አቅርቤላችኋለሁ። ተከታተሉን። ምውልሽ ብላ ቀጠለችም። በዚህ አይነት እየለመንኩ የመረዳቸው ብዙ መንቀሳቀስ የማይችሉ ሰዎች አሉ። እነሱን አብልቼና ጠጥቼ አጥቤ ሳስተኛቸው ሲመርቁኝ ደስ ይለኛል። የእግዚአብሔር ፍላጎቱና ምኞቱ ይህ ነውና ገዳም ገብቼ ከመኖር በዚሁ እኖር ዘንድ እግዚአብሔር መረጠኝ። ይህንን የማደርገው እኔ ብቻም እንዳልመስለሽ በአዲስ አበባ ከተማ ብቻ ለቁጥር የታከቱ የውሸት እብዶችና የኔብጤዎች አሉ አዋሉ። ራሳቸውን አዋርደው እና ዝቅ ብለው ሰዎችን የሚያግዙ ስለ ሀገርና ስለ ሕዝብ የሚጸልዩ ርቃናቸውን በፀሐይና በንፋስ እየተመቱ ስለ ዓለም መዳን የሚማልዱ ሰዎች ናቸው። ቀን ቀን ለምነው ያገኙትን ምግብ እንዲሁም መጠጥ፣ ልብስ እየሰጡ ማንም ያላያቸውና ከሰው ተገልለው ያሉ በየሰፈሩና በየንጉራንጉሩ በየቱቦውና በየወንዛውዙ ተስፋ ቆርጠው ወደቁትን ይጎበኛሉ ብለው ቀጠሉ። ከዛም አልፈው በበረሃ ላሉት ሽንብራና ባቄላ አጎጀዴና መርፌ ክርና ምላጫ አጠራቅሞ እየገዙ ወስደው ይሰጣሉ። እኔም ብለው ቀጠሉ። እንደ እብድ የሚኖሩት አዲስ አበቤው አላፊ አግዳሚ ሁሉ እብዷ እብዷ እብዷ እያለ የሚጠራቸው እኒህ ቅዱሳን አንስት እኔም እየተገረምኩ አደምጣቸው ጀመረ። ድንቅ የሆነውን የእግዚአብሔርን አጠራር እየሰማሁ መስጣለሁም። እኔም ፈጣሪ ፈቅዶልኝ አንድ ሁለት ሄጄው ነበረ። መቼም የበረኛው ኑሮ ኑሮ ይምሰልሽ፣ በዓለም ያሉ ጥሩ ኑሮዎች ሁሉ በአንድ ተሰብስበው ቢከማቹ፣ የዓለም ደስታና ሰላም ቢከማች እንኳን እንደዛ በረሃ ያሉ ካላቸው ደስታና ሰላም የመንፈስ እርካታ ጋር ለደቂቃ አይወዳደርም። ብቻ ሰው ሆነው እንደ ሰው ተፈጥረው ከሰው የተለዩ ምድራዊ መልአኮች ኑሯቸው ይህ ገነት ነው። ታዲያ በዛ ድንቅ ቦታና ከሰውራኑ መናኸሪያ እግዚአብሔር ፈቅዶልኝ ገብችም ነበረ። ለመቅረትም ልቤ ሸፍቶ ነበረ። የኔ ጸጋ እንዲ ሁኖ ብዙዎችን መርዳት እንደሆነ ቅዱሱ ዑራኤል በህልሜ እየተገለጠ ተደጋግሞ ይነግረኛል። ይኸውልሽ እናቴ ኑሬ ይህ ነው። አንቺ ምድለኛ ነሽ። ወደፊት ኑሮሽ ከሚያስቀኑት ጋር ይሆናል እህቴ፣ አይዞሽ ጽኚ። የእግዚአብሔር አጠራሩ ልዩ ልዩ ነውና በርች እህቴ አለችም። እንደ እብድ የሚቆጥሯት ቅዱሷ እናታችን እኔም በቀደም በዛ ያለ ገንዘብ ስትሰጭኝ ደንግጬ አተኩሬ የተመልክቸች ነበረ። በቃ ከዛ በኋላ በዛ አርገሽ ገንዘብ ስትሰጭኝ አመስግኜ የመለግሳቸውንና የማጎርሳቸውን ነዳያንን እያሰብኩ በደስታ አይቀዋጥ ነበረም። አሁንም ቢሆን በፈጣሪና በመቤቴ ስተማጸኝ ነው የመጣሁልሽ፣ ለዛ ነው እናቴ ብለው ፈግጋሉ። እኒህ በከተማው እብድ የሚባሉት ራሳቸውን አጎሳቅሎ የሚኖሩት ሰዎች እብዷ እብዷ እብዷ ሚሏት በእግዚአብሔር ግን የቅድስና ማዕረግን የተሰጣት እናታችንም አዲስ አበባ ምድር ላይ የምትኖረው እች ንጽሕት እናታችንም የእናት የአባቴ ቤት ሽጬ ከወጣሁ በኋላ እንዲህ አይነት ቤት ከሀያ ዓመት በኋላ ረገጥኩ እያለች ትንሽም ዝም ስትል፣ እኔ ምለው እድና የኔ ቢጤ ሳይሆኑ ችግረኛን መርዳት አይቻልም እንዴ ብዬ ጠየኳትም፣ ፈገግ አለችና በዚህ ዓለም ፍጹም ሆኖ ያለ ምንም ተከራካሪ በነፃነት ብዙ ሰዎችን ለመርዳት ከዚህ ሌላ አማራጭ እኮ የለም። ቤተሰርቼ ድካማ ሰብስቤ ልጦር ላስታምብቲ ከመንግስት ጀምሮ እስከ ተራው ሰው ማስመሰያ ችግርና መከራንም ያመጣብሽ ከብዙ ድርጅቶች ትለምናለች ይበልጥም እያገኘች እያሸሸሽ ነው መባልሽ አይቀርም። ቀረጥት ክፈል፣ የገቢዋ ምንጭ ይታወቅ ብቻ ስንቱን ልዘርዝረው ሰውነሽና ይህ ሁሉ ተስፋ ያስቆርጥሻል፣ ያበሳጭሻልም፣ ከሰውም ከፈጣሪም ያጣላሻል። ከንቱ ውዳሴም ያበዛብሻል። በእግዚአብሔሩም ታላቅ ነገር ለማድረግ ሸሸግ ብሎ ሲደረግ ነው መልካም ብላ ፈግጋለች። ይህ አሁን የያዝነው መንገድ ግን ሰው እይታ ውስጥ ሳትገቢ፣ በዚህ ወጣች በዚህ ያገባች ሳትባይ፣ በነፃነት ማንም ስራሽን ሳያውቅ ከፈጣሪ በረከትሽን እየበዛ ብዙ ግብረሰናይ ድርጅቶች ያላያቸውን የተረሱትን ምስጉናን የእግዚአብሔር ሰዎች ትረጅ ያለሽ ይኸውልሽ። አሁን እኔ የመረዳቸው ሰዎች ትላንት የነበራቸው ዛሬ ላይ ሀፍትና ሰውንም ያጡ የተረሱ ናቸው። ያችን ቤት እንዲህ እንዳንች አንድ የታደለ ቆርቆሮ በቆርቆሮ ሰርቶልኝ ነው ከየቦታው የመወደቁትን አስገብቼ መረዳቸው። አዎ አንዳንድም ባለጸኮች አሉ። ምስጉናንና የዋሃን የሆኑ አንዳንድ የሚያውቁ ሰዎች በዓመት በዓልና እናልፎ አልፎም አንዳንድ ነገር ይረዷቸዋል። በተቀረ የዕለት ጉርሳቸውን እኔው ነኝ የሚሰጣቸው። ሙቴ የእኔ እጅግ በጣም ትንሽ እዚህ ግባ የማይባል ስራ ነው በርግጥ መሰራው። እግዚአብሔር መላእክት ግን ያግዙኛል። በመንገዴም ሁሉ ይመሩኛል። ስወድቅ ያነሱኛል። በህልሜም እውነተኛ መንገድና የጽድቅ ህይወትን ያሳዩኛል። እግዚአብሔር አምላክን ተስፋቂ ያደረግኩኝ እኔን የወደቁና የተራቡ በመከራና በችግር ያሉ ሰዎች ለማገዝ ሞክራለሁ። ድንገት ተሰላሴች ቁጭ አልኩ እነው አደራሽን በላሽ የሚል የመላክ ቃል በጆሮዎች ያቀጭላል። እነሳለሁ፣ እኳትናለሁ፣ ፈልጋለሁ። ምናልባት እግዚአብሔር በዚህ መንገድ ጸድቅ ዘንድ ፍቃዱ ስለሆነ መሰለኝ አለችም። ኧረ መሃል መርካቶ ውስጥ እብድ ወፈፌ ለማኝ መስለው እኮ ስንት ጀብድ የሚሰሩ አሉ መሰለሽ? አዎ እየዞሩ ሲታዩ የለበሱትን ልብስ አደፋ፣ መልካቸው ጠቁሮ፣ ፊታቸው ገርጥቶ፣ ፀጉራቸው ተንጨባሮ ሲታዩ የወደቁ የማይረቡ የተናቁ መስለው ቢታዩ እንኳ በጌታ ፈቃድ እስጉናንን ለማገዝ ስለ ሀገር ለመጸለይና ሰላምን ፍቅርንና አንድነትን ይመጣ ዘንድ የሚማጸኑ ስለ ሕዝብ ዋይ ዋይ የሚሉ ምስጉናን ናቸው። ጌታ ስለፈቀደልሽ ሁሉንም አሳይሻለሁ ትንሽ እንሂድ ብላኝ ተነሳች፣ ተያይዘን ወጣን። ወይ አዲስ አበባ ወይ አራዳ ሆይ ስንቱን ስንቱን ነገር በቅፏና በጉያ ይዛለች መሰላችሁም አሁ እኛ ግልብ ግልቡን ላይ ላዩን ብልጭልጩን ኃጢአቱን በደሉን ክፋቱን ተንኮሉን ብንሰማም የዓለም ግር ግርና ሞቅ ሞቅታውን ብናይም አዎ አዲስ አበባ ወይ አራዳ ወይ የሚያሰኝ የቅዱሳን መናኸሪያ የሆኑ ስለ ህዝቦች የሚለምኑ እርቃናቸውን የሚሄዱ ቅዱሳን አሉ። ዛሬም አሉ። እግዚአብሔር ፈቅዶልሻልና እነርሱ ላስጎብኝሽ ብላ ወሰደችኝ። መኪናውንም ወደ ጥጋ ቁሜ ልንወጣ ስንል ወደዛ እዩ አለችኝና ወደ ፊት ለፊቴ ጠቁማ ዞር ስል አንዲት ደካማ እናት በዘንቢል ያዙትን ዕቃ ተሸክመው እየተንገዳገዱ ሲጓዙ አንድ ሌባ ከእጃቸው መንጭቆ ሲሮጥ አንድ ከወገብ በታች ትንሽ ራፊ ጨርቅ ያሸረጠ እብድ ብድግ ብሎ ሌባ ሌባ እያሉ ወደሚበሩት ደረሰና ከፊቱ ቀድሞ ሲገጠር ሌባ ወደቅም። ፖሊሶች ደርሰው ያዙትና፣ ወይኔ ልጆቼ ያለችኝን አራግፌ የገዛዋትን አጣው ወይኔ ልጆቼ በረሃብ ሊሞቱ ነው እያሉ ወደሚያለቅሱት እናት ሂደው እቃቸውን መልሰው እርሱን የሚሰውት ሄዱ እና ምንድን ነው አልኳት። ይኸውልሽ እብድ ብቻ ሳይሆን የፖሊስም ስራ ይሰራል። አየሽ፣ ይህንንም የመሳሰሉ ብዙ ነገር በማድረግ ህዝንም ይታደጋል። እግዚአብሔር በርካቶችን ዘይሆኑ ዘንድ እንዲያቁሟቸዋል። ከዛም አልፎ ደግሞ በዚህ ሁሉ ህዝብ መካከል እየተሽሎኮለኩ ይጸልያሉ፣ ወደ ፈጣሪ ማለዳሉ። ስለ ኃጢአታችን ብለን እንዳታጠፋን እግዚአብሔር ሆይ ማረን ይላሉ። ይህ መርካቶ ብዙ ብዙ ኃጢአትና ወንጀል የሚሰራበት ነው። ግን ጌታ መዓቱን በምህረት ቁጣውን በትዕግስት ለውጦ ሰው ሁሉ ሰላም ውሎ ሰላም እንዲገባ እነሱ ተራቁተው ተረበው ተጠምተው እብድ እየተባሉ እና እየተሰደቡ የህዝቡን መረገም ተቀብለው ለህዝቡ ይጸልያሉ። አዎ ይለምናሉ፣ ይማጸናሉ። በእውነት በእውነት እልሻለሁ፣ በኢትዮጵያ ህዝብ ያልታወቁና ራሳቸውን ድብቀው የሚኖሩ ብዙ ጻድቅ አሉ። ስለ እነዚያ ሰዎች እኮ ነው ምድሪቱን የሚጠብቃት። እንደ ጠላቶቿ ብዛትና እንደ ጠላቶቿ አነሳስ ቢሆን እስካሁን እንደ የመን ፈራርሳ እንደ ሊቢያ ስርዓተ መንግስት የሌላት ብኩን ሀገር ትሆን ነበር። ሲያዩት ዘመናዊ መስሎ ስንቱ የበቃና ይነቃል መሰለች። ታዲያ እነዚህ እብድ ወፈፌ መስለው ከነዛ ጋር እየተገናኙ ከጸሎትና ከጾም ከስደት ሌላ ብዙ ነፍሳትን ያዳኑና ብዙዎችንም የሚረዱ ናቸው አለችና ቅድም ወዳዩት ራቁቱን ወዳለው እብድ ሄዳ እሷ እና እሱ በሚተዋወቁበት ምልክት ተያዩና ወደ እርሷ ተጠጋና አጠገቧ ሲደርስ እንደማዛጋት ብሎ ቆመም። ከዛ ሳምንት እዛው እንገናኝ ብሎ በመጣበት አኳ ሄደም። ምን ማለት ነው ስላት ከሳምንት በኋላ ከከተማው ውጭ እንገናኛለን ያገኘነውን ቀላቅለን እንደነገርኩሽ አስፈላጊ ነገሮችን ገዝተን እኛ መሀል መርጠን ወደ በረሃ ወደ እነዚያ ቅዱሳኖች ይዞ የሚሄድ ሰው መርጥና ይወስደዋል። ስለሱ ነው ሳምንት የምንገናኝ አለችኝና፣ አሁን ወደ ቅድስ ማርያም አባ ጻድቁ ጋር እንሄድ ብላኝ ጉዞ ቀጠለች። ቅድስተ ማርያም ወይ አዲስ አበባ ወይ አራዳ ወይ አባ ጻድቃኑ ሁሌ ዛ ቅድስተ ማርያም በር ላይ አሮጌ ቆባቸውን ደፍተው ከእኔ ብጤዎች ጋር አያቸዋለሁ። እንደውም አንዳንዴ መነኩሴ ሆነው እዚሁ ከተማ ውስጥ ለምኖ ከመብላት ለምን ወደ አንዱ ገዳም አይሄዱም ብዬ በልቤ እያጎረመረምኩ ነበር። ሳንቲምም የምጥልላቸውም ለካሳቸው እንዲህ በብርድና በፀሐይ የሰው ፊት እየገረፋቸውና እንደ እኔ ያለ ያለ አዋቂ እያማቸውና እየተናገራቸው እየሰደባቸው የሚኖሩ ለሌላው ይኖሩ ኑሯል። በጣም ደረገትኩኝ በራሴ ያፈርኩም በአጻር ቃኑ ካስተዋወቀችኝ በኋላ ሁሉን ነግረውኝ በእውነት በኢትዮጵያዊነት የኮራሁም ለካ እንደዚህ በየቤተ ክርስቲያኑ ደጅና በየቤቱ ጥግ እብድ ወፍፌና ደካማ መኖክሴ መስለው የሚታዩት ቀን ገንዘብ ልመና፣ ለሊት ፈጣሪያቸውን እየለመኑና ወጠን እንድንገባ አድሰን እንድንበላ ተኝተን እንድንነሳ ሰላም አድረን የምንውለው በተለይ ለኃጢአቱም ለጻድቃኑም ምንጭ የሆነችው አዲስ አበባ ሰላሟ ተጠብቆ ያለው ለካ በእነሱ ምሰሶነት ነው ብዬ ተገረምኩም። ከዚህ በፊት ትኩረት ያልሰጠውት ነገር ሁሉ ግልጽ ብሎ ታየኝ። ለካ የምንኖርባት ከተማ እብዱ ጤነኛ፣ ጤነኛ ነኝ ብሎ የሚንቀባረረው እብዱ ኑሯል። ይገርማልኩ። የአገሬ ሰው በጣም ሩህሩህና ምስጊን ስለሆነ ለለመነው ሁሉ ይሰጣል። ስጦታውም ለዛ ለሰጠው ሰው ብቻ ይመስለዋልና ይታበያል። ለካሱ ሳያውቅ ስንቱን በሽተኛ፣ ስንቱንም ደጋፊ፣ ስንቱን ሰብሳቢ ያጣ ስንት ለፈጣሪ ብሎ ሁሉን ጥሮ በረሃ የወደቀ መናኝን እየደገፈ እንደሆነ ግን አያውቅም። ለካ ለዚህ ነው አገሬ ምንም ኃጢአቷ ቢበዛ የታለ ክፉ አሳልፎ ያልሰጣትም። አውሮፓ ቢነሳባት፣ አሜሪካ ብታምጽባት፣ ኤዥያውያን ቢጎዷት እግዚአብሔር አምላክ አሳልፎ ያልሰጣት ለዚህ ነው። አዎ ጠዋት ማታ በሰላምና በፍቅር የሚንከባከባት አልኩም። ነገሮች ሁሉ ከአእምሮዬ በላይ ሆኑ። አባጻድቁ ሁሉን ካስረዱ በኋላ በሳምንቱ ስብሰባ ላይ ከእሷ ጋር አብሬ እንድገኝ ነገረውኝ ተሰናበትም። ወይ አዲስ አበባ ወይ አራዳ ሆይ እንዳሉት ማለት ነው። መቼስ ይህን ድንቅ ነገር ይዘን በጉያችን ላይ ላይ እና ግልብግልቡን ላይ ላይ እና ሞቅ ሞቅታውን ብቻ የምናደምጥ ከንቶቹ ነራን። እውነት በዚህ እንዳለን እንረዳለን። አይኖቻችን ግዝፈት የነሱትን ብቻ፣ ጆሮችን ረቂቅ ያልሆኑትን እንዲሁም ይጮቱን ብቻ ያደምጣሉ ያዩማሉ። አቤት የእግዚአብሔር ታምርና ድንቅ ስራም! አቤት የእግዚአብሔር መገለጥና የእግዚአብሔር ጥሪ! እንዴት ይገርማል! እንዴት ሲደንቃል! ማሆይ የዛን ዕለት ያየሁት ነገር ፍጹም በዚች ምድር ላይ የአእምሮ በሽተኛ እብድ አለ አያሰኝም። በእውነት እንደዛ ብሎ ማመን እስኪከብድ ድረስ ወንድ ሴቱ ብጫቂ የለበሰ ሰውነቱ የተጎሳቆለ እጅግሩ ግማሹ በድብደባ ግማሹ በበሽታ የቆሰለ ጠባሳ በጠባሳ የሆነ ብቻ በየመንገዱ የምናያቸው እብድ መሰል ጤነኞች፣ እብድ መሰል ቅዱሳን፣ እብድ መሰል በሰው የተጠሉ በቅዱሳን እንዲሁም በሐዋርያትና በነቢያት የተወደዱ በመላእክት ቤተሰባዊነት የሚኖሩ ወፈፌዎች ብለን የምንጠራቸው ቅዱሳን ናቸው። ግን ውስጣቸው ከፀሐይ ሰባት እጅ የሚያበራ ቃል እግዚአብሔርን ሲናገሩና ሲዘምሩ ከእነሱ አንደበት ወጣ ለማለት እስኪቸገር ድረስ ፍጹም መናንያን፣ ፍጹም ቅዱስ አልነበሩም። የእግዚአብሔር ድንቅ ስራ ይገርማል። ከሁሉ የሚገርመው እንደዛ ተጎሳቁለው ያጠራቀሙትን እየተነሱ አባ ጻድቁ እግር ስር ሲያስቀምጡ ሰው ይሁሉ እያለው እንዲህ ይጎሳቆላል ከማለት አልፎ ገንዘብ ማለት ለነሱ እንደምናምን ከንቱ ነገር የሚቆጠር መሆኑን ያስገነዝባል። ወንጌልን ኖሯት፣ ወንጌልን ተጠቀሟት፣ ወንጌልን እንዲህ በመኖር ሰበኳት። መስቀሉን ተሸክሞ ይከተለኝ የሚለውን መስቀሉን ተሸክመው መከራን እየተቀበሉ ስለ ሰው ልጆች የሚኖሩ ቅዱሳን እንዴት ይገርማል! በአባ ጻድቁ መሪነት ጸሎቱ ካበቃ በኋላ የሚገዛዛው ተገዝቶ በአራቱ ማዕዘን በየበረሃው ከሰው ርቀው ለሚኖሩ አባቶችና እናቶች የሚያደርስ ሰው ተመረጠ። የቀረው እዚሁ ከተማና በሌሎች ቦታዎች ወድቀው ላሉ አስፈላጊው ነገር እንዲደረግ ተደርጎ በጸሎት ሁሉ ተጠናቆ ሁሉም ወደ የተሰማራበት ተጓዘም። አያችሁ ወንጌል እንዲኮነ ምን ወንጌል ለሰዎች መኖር ነው። ወንጌል የሚሰበከው በቃል ብቻ አይደለም፣ በኑሮ ነው፣ በህይወት ይገለጣል። ወንጌልን የሚኖሩ እንጂ ወንጌልን የሚያወሩ አይደለም። እኔም በርከት ያለ ገንዘብ ሂጄ ሂጄ ስለነበረ ሳይገባኝ ከበረከቱ ተካፍዬ ደስታ ፈሳ አንድነት እንዲሰማኝ ሆንኩ። ማሆይ በጉጉትና በአግራሞት ሲሰሙ ቆይተው ንግግራቸውን አቋርተው ይቅርታ፣ ለመሆኑ የት ተሰበሰቡ? አሉ። እኔ ቦታው ይሄ ነው ልል አልችልም፣ ብቻ ከከተማ ወጥቶ ምንም ነገር በሌለበት ሜዳ ላይ ነው። ከዛ መልስ አባ ጻድቁን እግራቸው ላይ ወድቄ ከነሱ እንዳንዱ ሁኜ ላገለግል እብደቱንም ለማኝነትን ሁሉ ሞክረው ስላቸው የለም የለም የአንቺ ክፍልሽ በረሃ ሆኖ ለዓለም መጸለይ ነውና ያለሽን ሁሉ ለፈጣሪ ሰጠሽ፣ ተዘጋጅ። እሱ ወደ ወደደው ወደ መረጠው ቦታ ይመራሻልና አሉኝ። በቃም ወዲያው ለመስሪያ ቤት የመለቀቂያ ደብዳቤን አስገብቼ ያለኝን ንብረት ሁሉ ሽጬ ለእነሱ ሰጠሁና ዘበሎችና ወንድሞችን በሽማግሌ ቢያስመክሩኝም እኔ አሜሪካ ለመኖር ስላሰብኩ ነው ብዬ እነርሱንም አታለልኳቸውም። ከዛም በሶስት ቀን ውስጥ ነገራ ነገሬን ሁሉ ጨራርሽን የመጨረሻዋ ቀን ያን የሚያክል ቤት ውስጥ ያለምንም ነገር ሁሉን ሽጭና ሰጥቼ ባዶ መሬት ላይ እፍ ብዬ ተኝቻ አደርኩና ጠዋት ሰውየው እቃውን ጭኖ ሲመጣ በሩን ከፍቼ ካስረከብኩት በኋላ ባዶ እጄን ስወጣ ግራ ገባኝ። አሁን ወዴት ልሂድ ማን ጋ ልጠጋ ብቻ ባዶነት ተሰማኝ፣ አሉም። የትላንትናዋ ምሁር፣ የትላንትናዋ በስልጣንና በከፍተኛ የስራ ሁኔታ የነበሩት የዛሬዋ እማሆይ ታሪካቸውን ሲናገሩና ሲመሰክሩም በጣም በጣም ግራ ገቢ ተጋብቼ ከውጭ በር ትንሽ ፈቀቅ ብዬ እንደ ቆምኩ፣ ከፊት ለፊት አንድ ወይባ የለበሱ አረጋዊ መነኩሴ ወደ እኔ ሲመጡ አይቼ ደስ አለኝ። ግን ወዲያውኑ ሰውነቴ ደካከመም፣ የሆነ ጫናም ተጫነኝ። ራሴንም ችሎ መቆም አቃተኝ። እኛ መነኩሴ ልጄ ደህና ዋልሽ ሲሉኝ በግድ ከንፈሬን አላቅቄ አባቴ በጣም ደክሞኛል፣ አሁን ላናግሮ አልችልም፣ ትንሽ ተኝቼ ላሳልፍና ኋላ እነግሮታለሁ ብዬ እዛው የቆምኩበት ቦታ እጋድም አልኩኝ። ከባድ እንቅልፍ ይዞኝ ጭልጥ አለም፣ ብለው ቀጠሉም። ስነቃ ያለሁት እዚሁ ዋሻ ውስጥ ነው። ደነገጥኩኝ፣ ፈራሁ። የት ቦታ ነው ያለሁት ማን ያመጣኝ ብዬ ተረበተበጥኩም። ዙሪያ ገባውን አየሁና ሳስተውል ጭልጥ ያለ በረሃ። የአባጻድቁ ቃል ትዝ አለኝ። እሺ በረሃውስ ይሁን ግን፣ ያለ ሰው፣ ያለ ውሃ፣ ያለ ምግብ፣ ያለ መብራት እንዴት ሆኖ ይኖራል ብዬ ሳሰላስን አንድ እናት መጥተው ልጄ ውሃ ያው አጠገብሽ አለ፣ ምግቡም ፈጣሪ ያዘጋጅልሻል፣ አትፍሪ አትሸበሪም ብለውኝ ተሰወሩ። በቃ ልቤ በደስታና በተስፋ ተመላ። ወዲያውኑ ይሄ ዋሻ በብርሃን ተመላ። ይሄው ሰላሳ ዓመቴ ከዛሽ ቀን ጀምሮ ብርሃኑ ሌት ተቀን ተለይቶኝም አያውቅም አሉ ዙሪያ ግቦን እየተመለከቱ ከዛ ሰማያዊ ብርሃን ጋራ ከፊታቸው ከሚፈልቀው ብርሃን ጋር ተደምሮ ዋሻው ውስጥ ሰባት ፀሐዮች ያሉ አስመልስሎታል። ድምቅምቅ ያለ ሁሉን ጥሎ ተከተለኝ ላለው ሁሉን ጥሎ ለተከተለው ሰው እግዚአብሔር ያለ ስስት የሚሰጠው ጸጋም፣ እግዚአብሔር ያለ ሂሳብ የሚከፍለው ዋጋ፣ እግዚአብሔር ያለ ስስት የሚለግሰው ጸጋ ማሆይ ሁሉንም ባርሙሞ ከመስማት በቀር የሚሉት አጡ። ማሆይ ወደ ጸሎታቸው መለስ አሉና ጸሎትም ጀመሩ። ከጸሎት በኋላ ከተነበረከኩበት ተነስተው ወደ ጓሮም ሂደው በትንሽ ቅል ውሃና ቅጠል ይዘው መጡና ጸሎት አድርገው ለማሆይ ሰጥተው ለራሳቸው ከቅጠሉ ሁለቷን ቅጠል አፋቸው አድርገው ከውሃው ተጎነጩና ተመስገን ፈጣሪ ምግባችን አዘጋጅተህ ስለሰጠን ብለው ጸሎት ካደረጉም በኋላ ማሆይ አሁን ስለመሸ እዚሁ ውደሩና ነገ ጌታ ወዳለው ይሄዳሉ፣ ብለው መኝታ ቦታቸውን አሳዩአቸውም እና ወደ ጸሎታቸው ተመለሱም። ማሆይ ሌሊቱን ጎናቸው መሬት ሳይነካ ተንበርክከው ሲጸልዩ ነጋም። ማሆይም የእሳቸው ጸሎትና ትሩፋት ሲያዩና ሲደነቁ እንቅልፍ ባይናቸው አልዞረም ነበረም። እጅግ የሚገርም እጅግም የሚደንቅ ወረተኛ ታሪክ ማሆይ የጠዋት ጸሎታቸውን አድርሰው ማሆይን ጠሩና፣ እናቴ ሆይ እዚህ በረሃ ውስጥ እየተዟዟሩ የአባቶችንና የእናቶችን አኗኗር ስታዩ ሁለት ወር ሆኖት፣ እንግዲህ ጌታ በቃ ብሏል። አሁን የሚመለሱና በመጀመሪያ ወዳገኟቸው አባት ይሄዱ፣ እሳቸው የህይወት መንገድ እሱ ፈጣሪ ባመለከታቸው አቅጣጫ ያምሮታል ብለው አሰናበቷቸው። ይታምር ነው። ይህ ትክክለኛና እውነተኛ የሆነ የእናታችን እማሆይ ተማርያም ይፍሩ ዘደብረ ወገግ በኖሩበትና በነበሩበት አካባቢና ገዳማት ዙሪያ እናታችን ቅድስት እማሆይ መባጽ የሆነ ቅዱሳንን እንዲሁም በስውር ዓለም ውስጥ የሚኖሩትን እግዚአብሔር በመረጣቸውና እግዚአብሔር ባከበራቸው ሰዎች መካከል እግዚአብሔር ፈቅዶላት ችን ቅድስት እናታችን እየዞረች ያገኘቻቸውን ሰዎች ታሪክ ከነርሱ እውነትን ከነሱ እምነትን ከነሱ ሃይማኖትን ከነሱ እውነተኛ የእግዚአብሔር ፍቅርንና የወንጌል አኗኗርን ለእኛ ለዚህ ዘመን ከንቱ ትውልዶች ይደርስ ዘንድ እንዲህ ያርጋም ለማሆይ እህተ ማርያም የፍሩ ዘደብረ ወገግ በነገሯቸው መሰረት ለእኛ ለትውልዱ ቀርቦልናል። ሰላም። በመላው ዓለም የምትገኙ ውድ አድማጭና ተከታታዮች፣ ይህ ለመላው ዓለም እንዲደርስ ላይክ፣ ሳብስክራይብ ስታረጉት ሸርም እያደረጋችሁ ለሰዎች ስትጋብዟቸው ለበርካቶች መጽናኛ ለብዙዎች ሰላምን የሚሰጥ እግዚአብሔር ዛሬም አለ፣ ሰላሙና ፍቅሩ ጠብቆቱና አንድነቱ ከኛ ጋር ነው እንድንል እንዲሉ ያደርጋቸዋል። ስለዚህ ይህንን አጋሯቸው ሰዎች ይሰሙ ዘንድ ሟቸው እውነተኛ ታምር ነው። በግርላትና በድርሳናት የተነገሩ ቅዱስ ከሌ ይህና አደረጉ እንጂ በዚህ ዘመን የተሰራ ሲባል ላልሰማነ ትውልዶች ማረጋገጫ ነው። ይህ በእኛ ዘመን የተፈጸመ እየተፈጸመ ያለ ታምር ነው። ይህ እውነተኛ የእግዚአብሔር መንገድ ነው። በቀጣይ ፕሮግራም እስክንገዳይ ድረስ ሰላም ለሀገራችን ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ በማለት እዚህ ላይ ልቋጭ አሳቤን። ሰላም ሁኑልኝ።